በቻናሉም አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኑ። ፕሊሽር ጎዳ ሁላችሁም የቪዲዮ ላይክ በማድረግ በተለይ አዲስ ለመጦቶቻችን እንዲደርሱ አድርጉ። ምክንያቱም አንዳችን በአንዳችን ካልተማርነ ነግ በእኔ ማለት አለብን ማለት ነው። ውድ ቤተሰቦች፣ የአገሬ ልጆች፣ እንግዲህ በአረብ ሀገር ላይ በእህቶቻችን ላይ እየደረሰ ያለው ሰቆቃ ከቀን ቀን እየጨመረ ብዙ ነገር እየሰማን እያየን ነው። እንዲ ዋላ ከክፉ ነገር ጠብቆ ሁላችንም በሰላም ለሀገራችን ያብቃን እና ውድ ቤተሰቦቼ የዛሬው ቪዲዮ ብዙዎቻችን ሊያስተምረን ይችላል ብዬ ተስፋ አድርጋለሁ። ምክንያቱም የሆነ ነገር በነጻነት ስላገኘ ነው ብቻ አጠቃቀሙን ሳናውቅ ዝም ብለን እንደፈለግነ መጠቀሙ ከጥቅሙ ይልቅ ጉዳቱ ስለሚያመዝን፣ እባካችሁን ይህን ነገር ቆም ብለን እናስብበት ነው የምለው። እሱም ምንድን ነው? ሁላችንም ያለነው ሰው ቤት ነው። ሰው ቤት ተቀጥረን እየሰራን፣ ዛሬ ላይ ተግባብተን፣ ዛሬ ላይ ተስማምተን መስራታችን ማየት የለብንም። ነገ ምን ሊፈጠር እንደሚችል ሁላችንም አናቅም። ስለዚህ ካሰሪዎቻችን ጋር ያልሆነ ችግር ቢፈጠር ያን ችግር በምን መልኩ ነው ማለፍ የምንችለው ከዚያ ችግርስ እንዴት ነው መውጣት የምንችለው የሚለውን ነገር ሁላችንም ቆም ብሎ ልናስብበት ይገባል ማለት ነው። እሱ ምንድን ነው መሰላችሁ፣ መግቢያ ላይ እንግዲህ ቀንጨባ አድርጌ ያስደመጥኳችሁ ቪዲዮ አለ። እንደ ማንኛውም ስደተኛ ተሰዳ ሰርች ያልፍልኛል ብላ አንድ ከርታታታችን በዱባይ ነው የምትኖረው። ወደ ዱባይ ከመጣሽ ስምንት ወሯ ነው ሲባል ሰምቻለሁ፣ እርግጠኛ ግን አይደለሁም። እና ይችልጅ ያው ብዙዎቻችን በነገራችን ላይ አረብ ቤት ውስጥ ስንኖር ከነገ ዛሬ ይስተካከሉ ይሆናል፣ አዲስ ስለሆንኩ ነው፣ እስከም ለምድ ነው፣ ቆይቶ ጥሩ ሰው ሊሆንልኝ ይችላል እያሉ በጣም ብዙ እህቶቻችን ብዙ ነገር ችለው የሚኖሩ እህቶች እንዳሉ አውቃለሁ ማለት ነው። ስምላችሁ መሰላችሁ እና ይቺ ልጅ እንግዲህ ስምንት ወር ሙሉ ችላም ሊሆን ይችላል ገባችሁ። ስምንት ወር ሙሉ ችላ ችላ፣ ግን አሁን ላይ ከአሟ በላይ ሲሆንባት ይሄን ነገር ወይም ከዚህ ነገር መውጫ መንገድ ይሆነኛል ያለችውን አማራጭ ተጠቅማ ችግሯን ወደ ሶሻል ሚዲያ ይዞ መታ ነበር ማለት ነው። እሱ ምንድን ነው ከአሰሪዎቿ ጋር እንደማትግባባና አሰሪዎቿ እንደሚደበድቧት ብዙ ነገር እንደሚያደርሱባት አሁንም ሀማም ተዘግቶባት እንዳለች ልጅቱ ወጥታ ቪዲዮ ሰርታ በቲክቶክ ፖስት አድርጋለች፣ ማለት ነው። እንግዲህ አልሐምዱሊላ ሶሻል ሚዲያ ለመልካም ሰው ለመልካም ነገር የሚጠቀሙ ሰዎች ብዙ ነገር ማትረፍ እየተቻለ እያየንበት ነው ማለት ነው እና የዚችን ልጅ የቲክቶክ ቪዲዮ ያዩ ኢትዮጵያኖች ሁሉም በሚባል መልኩ ተረባርበው ልጅቷ ካለችበት ችግር ለማውጣት የተቻላቸውን ያክል ያደርጋሉ ማለት ነው እና ቀደም ሲል አረቧ ስትጮ የሰማቸዋት እንግዲህ ልጅቱ አለብኝ ካለችው ችግር መካከል አንዱና ዋነኛው ደብድበውኛል ነው ገብቷቸዋል እነማናቸው የደበደባት አሰሪዎቿ ማለት ነው እና እኔ መቸ ነው የደበደብኩ ሻና መታ ጥረብትች እያለች እንደዚያ ስጮባት እንደዚያ በቃ ምን ልበላችሁ ወላሂ እንኳንስ አብራት ላለች ራ ይቅርና ድምጧን እንኳን ለምንሰማው እንዴት እንደምሰቀጥጥ ማለት ነው ልጅቷ ሰምታችኋት ከሆነ መጨረሻ ላይ የምትለው ነገር ስታጣ ህ ነበር ያለች ምክንያቱም አፍ ያለው ያግባሽ ሀብት ያለው ነው አይደለም በምን ቋንቋ በምን አቅሟ ነው ተናግራ እሷን ማሳመን የምትችለው ድርቅናቸው ማለት ነው ስለ ድርቅናቸው እኔ እመሰክራለሁ ወላሂ እነሱን በልክ አላላቸው አውዝቢላ እኔ ምን እንደምል እና ብቻ ያደረጉባትን ነገር ያው ልጅቷ ወደ ሶሻል ሚዲያ ስለመጣ የመዳሟ የደላሏን ቁጥር ተፈላልጎ ለመዳሟ ተደውሎላት ነበረ። ሲደወልላት ሴትዋ አወራች። አንች ማነች ምንድነሽ? ብላ እየጠየቀች እያፋጠጠች ነበር ማለት ነው። ልጅቱን አገናኝ ተብላ በብዙ መከራ አገናኘች። ካገናኘች በኋላ መንበትል ጦር ነው መሰላችሁ ስራዋ ስለታወቃት፣ በአማርኛ እንጂ በአረብኛ እንዳታወሩ እያለች ተከለከላት ነበር ማለት ነው። ልጅቷን ለማገናኘት ሲጀመርም ፍቃደኛ አልነበረችም። ከዛ በኋላ በፖሊስ በምናምን ስትባል ፈራችና እሺ፣ በአረበኛ አውሮ ነበር ያለችው። ለምን በራሳችን ቋንቋ ከሆነ ምን እንደሚሉኝ ምን እያሉኝ እንደሆነ አላውቅም በማለት የሰራችውን ሴራ፣ ያለባትን ጉድ እሷ ስለምታውቅ ያንን ጉዴም በምታውቁ ቋንቋ ተናግራ ልታዋርደ ትችላለች ብላ ስልኩን ከመስጠቷ ላትስከለሚ አረቤት ላትስከረሚ ከለም ማልኩም ትከለሚ አረቤ እያለቻት ነበር ማለት ነው። ገባቸው። እና ይች ልጅ ደግሞ እኔ አረበኛ አልችልም እያለች እየመለሰች ነበረ። ብቻ በጥቅሉ የሀገሬ ልጆች ምልላችሁ ነው ልጅቷ ያለችበት አዎ፣ በጣም ችግር ውስጥ ነው። ሲጠናባት ነው ወደ ሶሻል ሚዲያ የመጣችሁ ማለት ነው። ግን እኛ ለመልካም ነገር ብለን ያደረግነው አንዳንዴ ከችግር እንወጣበታለን ያለው ነገር ደግሞ ባላሰብነው መንገድ ሌላ ችግር ውስጥ ሊከተል እንደሚችል ቆም ብለን ማሰብ አለብን። እሱ ምንላችሁ ፈልጌ ነው የሆነ ችግር ሲደርስባችሁ ቪዲዮ አትስሩ አልልም። ቪዲዮ ስሩ ግን እባካችሁን ጥንቃቄ በተሞላበት መልኩ ይሁን የሚሰራው ቪዲዮ። የሚሰራውን ቪዲዮ ጥንቃቄ አድርጉ። እሱ ምንድን ነው ይች ልጅ ሙሉ ለሙሉ ማለት ነው ቪዲዮዋን አነቻለሁ፣ የሰራችውን ቪዲዮ አይቻለሁና የምታወራው በኦርመኛ ቋንቋ ነው። ትርጉማን እኔ አላውቀው ብቻ ግን ተቸግራ እንደሆነና በኋላ ግን ከሙቪ ፍክፍታ እየተረጎመ ምናምን ሲነገር ሰምቻለሁ። እና ይች ልጅ ሙሉ ፊቷ እየታየ ነው ወታ ቪዲዮን የተናገረችው። ቪዲዮ ሰርታ ፖስት ያደረገችው ስለ መዳሞቿ ማን ቤት ቁጭ ብላ መዳም ቤት ውስጥ ቁጭ ብላ ያቺ መዳም እንደበደለቻት እየተናገረች ነበረ። መናገሯ ጥሩ ሆኖ ሳለ ግን ሙሉ ለሙሉ ፊቷ ስለወጣ ያነ ቪዲዮ ታይቶባት ነው። ገብቷችኋል? ደላሎችም ከነሱ ጋ ነው የቆሙት። ሁሉም ነገር ቢሮዎችም ከእነሱ ጋር ናቸው። ይችል በመሀል ብቻዋን ቀረች ማለት ነው። እና ከዚህ ነገር መማር የምንፈልገው ወይም ደግሞ መማር አለብን ብዬ የማስበው ነገር የሆነ ችግር ሲኖርብን ቪዲዮ ስንቀርጥ ፊታችን ማሳየት የለብንም ከዚያ ቤት እስከምንወጣ ድረስ። ከሰው ቤት ተቀምጠን የሰው ስም ማጥፋት ከባድ ነው። የፈለገ ያኮን እንኳ እንደ በደሉ እያወቅነም ቢሆን እባካችሁ መልእክታችሁን ብቻ ለማስተላለፍ ሞክሩ እንጂ ሙሉ በሙሉ ፊታችሁን አታሳዩ ማለት ነው። እንዳልኳችሁ ከደረሱላት በኋላ ራሱ እኔ ያልመታሽም፣ አንቺ ውሸቷም ነሽ እያለ ድርቅ ብላ እየደረቀችባት ነበር ማለት ነው። ሲመራት ልጅቷ ምን አለች? አና ማዕረፍንት ያለቻት እኔ እኮ አንቺን አላቀሽም ስትላት፣ ለምንድን ነው የማታወቂ እኛና በንት መዳም አለች መዳም የምትከፍልሽ እኮ ብር እኮ የራሴ ብር ነው ብላ ብቻ ደረግ ናት። በጣም ብዙ ነገር እያለች ነበረ። ደላሎቹም መዳማ ስደውልላት ሄዶ ስልኳን የእሷን የልጅቷን ስልክ እንደቀማት ምናምን ነገር ሲነገር ሰምቻለሁ። እና ይሄ ሁሉ ጣጣ ለምንድን ነው የተቀማችሁ? ያው ፊቷ በቪዲዮ ስለወጣ ነው። ገባችሁ? ስለዚህ ችግር ሲደርስባችሁ አዎ እጃችሁን አጣጥፋችሁ ዝም አትበሉ። ወደ ሚዲያ ነው። ግን ቪዲዮ ስሰሩ ጥንቃቄ አድርጉ፣ ፊታችሁን አታሳዩ ከወይ ድምጻችሁን ብቻ በቮይስ ያስቀምጡ። በቮይስ ብቻ ደግሞ አንሰማም ወይንም ደግሞ የውሸት ነው ምናምን ሊሉን ይችላሉ ብላችሁ ካላችሁ ደግሞ ፊታችሁን ሸፍናችሁ ወደ እታች ያለውን ብቻ ቀርጻችሁ ድረሱልን ማለት ትችላላችሁ። ካልሆነ ግን እዚያ ቤት እያላችሁ ስለ እነሱ መጥፎ ነገር ስታወሩ ሌላ ችግር ውስጥ ልትገቡ ትችላላችሁ። ምክንያቱም ሁሉም እነሱ በእጃቸው ነው። ገባቸው። ከበደሏ በላይ እንግዲህ ፖሊስ አመጣለሁ ምናምን እያለች ነበረ የእኛዋ ዜጋ ደውላ፣ አንቺ ማን ስለሆነች ሰፋራለነኮ ፖሊስ አመጣለሁ ምናምን ምን ስለሆነች ምናምን። ለምንድን ነው በአማርኛ በራሳችን ቋንቋ እንድናወራ የማትፈቅጂልን? የሰራሽ አስራ ስላለች ነው ይህን ሁሉ ነገር ምእንት ምትዩ እንጂ ንጹሕ ብትሆይ ኑሮ በፈለግነው ቋንቋ ብናወራ ምንም አይመስለችም ነበር። አንቺ ግን የሰራሽ አስራ ስላለች ነው በአማርኛ ተውሮ በእኔ ቋንቋ ብቻ ወሩ እኔ እንድሰማችሁ ብለሽ የምትይ ምናምን ብላ ልክ ልኳን እየነገረቻት ነበር፣ ማለት ነው። እና ሌላኛው ደላላም ተደውሎለት ነበረ። እሱም ብቻ ደላላ የተባሉ በአብዛኛው ከእነሱ ጋር ናቸው። ወላሂ የሚያሳዝነው ነገር እኛ እንድንናቅ፣ እኛ በደል እንዲደርስብንም የሚያደርጉን የራሳችን ዜጎች ናቸው። ገባችሁ? በቀደም ነው ትናንት አንድ ቪዲዮ አካፍያችሁ ነበረ። እሱም እንድናልኳችሁ እኛ ከኢትዮጵያ ወደ አረብ ሀገር ስንመጣ አረብ ሀገር ላይ ቢያንስ የአረብ ደላላ ብናገኝ ወይንም አረብ ቢሮ ውስጥ የሚሰሩ ሰዎች ብናገኝ እንከበር ነበር ብያቸዋለሁ። ለዚያም እንደ ምሳሌ ያቀረብኩላችሁ አንዲት በባህሬን የምትኖር መዳም የራሷ ቢሮ ያላት፣ ሰራተኞችን የምታስመጣ፣ የልጆቿን መብት እንዴት እንደምታስከብር ግዴታች የሆኑ ነገርም እንዴት ማስፈጸም እንዴት መፈጸም እንዳለባቸው እየተናገረች የሚያሳይ ቪዲዮ አካፍያችሁ ነበር። የእኛ ዜጎች ሳ እነሱ ንቀው ለሌሎቹም እንድንናቅ ያደርጉናል። ያስገባችሁ በዚያ ምክንያት እሱ ራሱ የኘቱ ልጅ እያወራችሁ የእሷን ዘግቶ ቆይ እስኪ መዳም ደውለችው እያለ ከእነሱ ጋር ነው ሲያሸከሹክ የነበረ። ና ብቻ በጣም ያሳዝናል። እና እህቶች በያላችሁበት ካላበታች በታች ሁላችሁም ራሳችሁን ጠብቁ፣ ዝግጅ ሆኑ፣ እነሱን አትመኗቸው። ወላይ በቃ እኔ እንጃ ከባድ ነው። እና የዛሬው መልእክቴ ዋናው ነገር ግን ችግር ሲደርስባችሁ ከዚያ ቤቱ ናችሁ፣ ቪዲዮ ውስጥ ቀርጡ፣ ጥንቃቄ አድርጉ፣ ፊታችሁን አታሳዩ። ገባችሁ ወይም እናንተ ቲክቶክ ላይ ባትጭኑት ለሌላ ሰው ለካችሁ ሌላ ሰው እንዲጭኑ አድርጉ በእርግጥ ሌላ ሰው ቢለቀውም ያንን ቪዲዮ በፊታችሁ ስለሚያውቋችሁ ያው ሊነቁባችሁ ይችላሉ ግን ችግር ውስጥ ገቡ አንድ ለፖሊስ መደወል ልመድባችሁ ሁለት እንደዚህ ወደ ሶሻል ሚዲያ ምኖ ግን ያመጣጣችሁን ነገር አስተካክሉ ወይም ገስት ላይ ምናምን ገብታችሁ መናገር ፊታችሁን ሳታሳዩ ቪዲዮ ከሰራችሁም እንዳልኳችሁ እንደዚህ አድርጋችሁ ለመስራት ሞክሮ እና አላህ ከክፉ ነገር ይጠብቀን። አላህ ከመልካም ሰው ይጣለን። ክፉ ክፉ ነው። ድርቅናዋን ሰምታችኋት ከሆነ እንዴት እንደምትለው ዝቢላ፣ የኔ ምስኪን ተቃጠለች፣ ነደደች። ከዚያ መጨረሻ ኦፍ ነበር ያለችው። አላህ ይድረስላት ወላሂ።